ያው ግን ስማ፣ አትመስልም። ኧረ ሲሪየስ ነኝ። እንደ ምንድን ነው ሲሪየስ አትመስልም ያልኩበት ምክንያት አንደኛ ትዳር ፈልገህ ገብተህ ተኝተህ ነው ሶስት ሺህ አምስት መቶ ሕዝብን ተኝተህ ነው እያናገርክ ያለከው። በዚህ አሁን ሲሪየስ እንዳልሆንክ ያስታውቃል። እኔ አሁን ቁጭ ብዬ የሕዝቡን አክብሬ ኦፊስ ቁጭ ብዬ በክብር እያወራሁ ነው። አንተ ተኝተሃል። ተኝተህ እንዴት ሲሪየስ ነህ እንበል? ተኝቶ ህዝብን የሚያወራ ሰው እንዴት ትዳር ፈላጊ ነው? ሲሪየስ ነው ብለን እናስብ። ሲሪየስነት ግን በሲሪየስ ቁጭ ብለን ካሳየን፣ እሷ ቁጭ ብላለች፣ እኔ ቁጭ ብያለሁ፣ አንተ ግን ተኝተሃል። ትለን እንዴት ነው ሲሪየስ? እና ልቀመጥ ታዲያ ልቀመጥ ታዲያ ኦፍኮርስ አንዳንዴ በጊዜ ሽበት የሚወጣባቸው ሰዎች አሉ። እድሜክ እውነት ከሰላሳ አምስት በላይ አትመስልም ግ ባለቤቷ ካመለችበት እኔ ጣልቃ አልገባም። እሺ እምነትህ ምንድን ነው? ኦርቶዶክስ ኦኬ እሺ። የትም ሀገር የሚኖር ብላቸው። ኬ ፀይም ፀይም ነክ? መካከለኛ የሰውነት መጠን አለክ? መካከለኛ ነክ ወይስ ወፍራም ነህ? ቀጭነህ? ምንድን ነው ሰዎች የሚሉክ? መካከለኛ ኦኬ እሺ ቁመትክ መካከለኛ ነው ወይስ አጭር ነው ሰዎች ምን ይሉካል አጭሩ ይሉካል ወይስ መካከለኛ መካከለኛ መካከለኛ እሺ ስራ አለክ ምንድን ነው የምትሰራው ው የግል ስራ ነው ንግድ ነው ንግድ ነጋዴ ነግ ንግድ ጥሩ ነው እሺ አግብ ተፈትሃል አላገባም አላገባ ለምን፣ ከሰላሳ ስድስት ዓመት ሙሉ እዚህ ምድር ላይ ሳታገባ ለምን ኖርክ? ምክንያትህ ምንድን ነው? እንግዲህ ያው ያው ከስራ ጋር ምንም እንትን አላለኝም፣ ለዛ ነው። ከስራ ጋር አልተመቸኝም። ኦኬ እሺ፣ ልጅ አለ ከፍቅረኛ ምናምን ወልደሃል? አዎ አለኝ። የስንት ዓመት ልጅ አለክ? የሰባት አመት ኦኬ፣ ወንድ ነው ሴት ወንድ ወንድ። እሺ ምንት አለሽ? የሚውጥሽን አብሪና ቤትዬ፣ የምትይውን ነገር በይ መስፈርትሽን ሙሉ ያሟላል፣ ከእድሜው ውጭ እኔ እድሜውን አላመንኩበትም። ሰላሳ ስድስት ነው፣ ልጅ ይመስላል። ሀያ አራት ሀያ አምስት ይመስላል። በቁም ነገር ማለትም አሁን ከአንድ ብዙ ጊዜ ከዚህ ሲወጡ ብዙ ጊዜ አያወሩም እና? በስነ ስራ በቁም ነገር ተገናኝተን ስለ ወደፊት የሚያስብ ሰው ከሆነ ችግር የለም፣ እኔ ለመቀበል ማለት ነው። እና ፊትለፊት ያው ያለው ነገርስ የት ነው የምኖር? አንቺ መጀመር እኔ አዲስ አበባ ነው የምኖር አዲስ አበባ እና ማለትም በቁም ነገር አሁን እዚህ ጋር ቀርቦ ለመታየት ብቻ ሳይሆን በቁም ነገር አስበህ ከኔ ጋር መቀጠል የምፈልግ ከሆነ እኔ ዝግጁ ነኝ ከአንተ ጋር። አንተ ለማለት ማለት ነው። ያው እኔም ለዛ እኮ ነው የገባሁት። እኮ ገብቶኛል ግን ከዚህ ከላይ ከወጡ በኋላ ብዙ ጊዜ ስለማይ ነው እንደዚህ አጋጣሚዎች እና ለዛ ነው እኛ ሰዎች በተፈጥሮ ቆየ ቤትዬ ስለሚያስተጋባ እሚል አድርግላት እና እኛ ሰዎች በተፈጥሮ ሰዎችን ከውጭ በምናየው ነገር ነው ጃጅ የምናደርገው። እኔ አንተን ከውጭ ባየሁት ነገር ጃጅ አርጌሃል። አንደኛ እድሜህን ሰላሳ ስድስት አትሆንም ብዬ ጃጅ አርግ ያለሁ፣ ሁለተኛ ሄድፎን ምናምን ስላረግ ተኝተህ ምናምን ስላረግ ነበር ብቅ ላይ ሲሪየስ ቁም ነገረኛ ሰው አድርጌ አልወሰድኩህም። በቃ ቀላጅ ሳቅ ሳቅ ቀልድ ምናምን የሚያበዛ ሰው፣ ነገራቶችን በቀላል የሚያይ ሰው አድርጌ ነው የገመጥኩ። ይህ የኔ ግምት ነው። ግምቴ ትክክል ነው አይደለም? ተደራርጋችሁ አውርታችሁ በውስጥ ተገናኝታችሁ ያለውን ነገር እንድታዩ። ሚዩትሽን አብሪ ማሪ ሚዩት አድርጌሽ ነበር ሲያስተጋባ። ማይክሽን ምኪው እናወራለን በደንብ እንዲያደረገኝ ባይ ከዛ ህዝቡ ይነሳልሻል፣ ያምንሻል፣ ከዛ ብር ያዋጣልሻል፣ ይሰጥሻል፣ ያረግልሻል። ከዛ በኋላ ያገኘ ነው፣ ካገኘም በኋላ እኔ ደግሞ በጎን እንገባ ና ደግሞ እኔ ደግሞ አንችን ደግሞ እንዲናት እንዲናት እንዲናት ላለው። ከዛ ወንዶች ደግሞ ለእኔ ይነሱ ነው ባጃጅ ገዙልኛል፣ እንዲያደረጉልኛ ሴቶች ደግሞ ለአንች ቤት እኔ እናንቺ ሀብታሙን ማለት አደል ብለው ተነጋግረው ሲጨርሱ ይመጣሉ። ሀብታቸውን ሰብሰቡ ሲጨርሱ በራንክ አረግናችሁ ታረቀን ትላላችሁ። ከዛኛ ደግሞ አዎ እንኳን ታረቃችሁ ሰው ሲታረቅ የማይወደው ሴጣን ብቻ ነው። እንኳን ታረቃችሁ ሳይ ብለን እንትን እንላለን። ሲጣሉ አስታርቆ መመለስ ነው። ከዚህ በኋላ አመሳንቲ፣ አመሳንቲ ለታመመ ብቻ አይ፣ እንደዚህ አስር እየቀለዱ በየ ሳምንቱ መምጣት የለም። እናንተ ኦፕሬተሮችም ስታስገቡ፣ እድሉ ያልደረሳቸውን ሰዎች ስታስገቡ፣ በስ የሳምንቱ አንድ ምስሉ እናስተናግድ ነው

ፕሮቴስታንት። እሺ እድሜዋ እድሜዋ አይዲሚያዋ ወደ ሰላሳ ስምንት ምናምን፣ ወደ አርቢያ አርባ ወደ ሰላሳ ስምንት ለምን ለምን ሰላሳ ስምንት አርባ ምረጥ፣ ምንድን ነው ምክንያት? አልፈልጌ ነው። በአይዲሚ ያለው ማስተዋልና ጥበብ የሚገኘው ለትዳር የዛን ሰዓት፣ ብዙ ነገሮች አሉ እና የመውለጃ ጊዜዋ የመውለጃ፣ ልጅ መውለድ አትፈልግም? የመውለጃ ጊዜዋ እኮ ይሄድባታል። ወልደህ ላንተ ከዚህ ኖራ ትችላል። አይ ከኔም ባይሆን ልጅ ልኖራት ይችላል፣ ችግር የለው። ከሌላ ትዳር የወለደች ማለት ነው። አግብታ የፈታች ልጆች ያላት ነው የምትፈልገው? ችግር የለውም ማለት በሌላም ቢሆን ያው የኔ ነው። ምንም ከኔ ሲሪየስ ትዳር ፈላጊ ነው የምፈልገው። ትዳር ቀልድ አደለም ሞሳ። እውነተኛ ትዳር ከሆንክ ለምንድን ነው እንደዚህ በህይወትህ የምትቀልደው? ዋይ ለምን ሰላሳ ስምንት አርባ ግዳት ፈልግ ከሌላ የወለደች። አንተ መወለዳችል ማህነክ ንገረኝ። መወለዳችልም ተብለሃል? ሆስፒታል ሄደህ ተመርምረ የእኔም እድሜ ሄዷል። አሁን እኔም ወደ አርባ ምናምን ተጠቅሶ አትመስልም። አርባ አትዋሽ። ጌታን፣ ጌታን፣ ሰው አያምንም። ሰው አያምንም። ደብል ፌስ ነኝ። ደብል ፌስ ነኝ። እሺ ካልክ እኔ ምን ቸገረኝ። እሺ፣ ሲሪየስ ይመስላል ጋይዝ። ጌታን፣ ጌታን፣ ሀብታም ሴት፣ ሹገር ማም የሚፈልገው ነው። ቢቢበአይ ደብል ፌስ ያለው ሰሙዬ ቤቢ ፌስ ስላለው ብሎ ነው። ቆይ አንተ ሀብታም ሴት ፈልገህ ነው? ብዙ ጊዜ አግብታ የወለደች እድሜዋ ከፍ ያለ ሴት የሚፈልጉ ወንዶች ብር ያላት ሴት ስለሚፈልግ ነው ሴት ልጅ ወይ ሀብታም ባል አግብታ ወልዳ ሞቶ ወርሳለች ወይ ተፋታ ወርሳለች እና ብለው ስለሚያስቡ ሀብታም ነው የሚፈልጉት። እና አንተ ሀብታም ሴት ፈልገህ ነው የምታስተዳድረህ እንድታስተዳድረኝ ሰውን ላስተዳድራት ማለት ነው። ለምሳሌ እኔ ሹፌር ነኝ ማለት ስልሽ መስፈርት ይኖረኛል። እኔ በራሴ የተንቀሳቅሼ ብዙ ፈተናዎችን አልፌ ወደ ሀያ ምናምን ዓመት በዚህ ስራ ላይ የተሰመረ ሰው ነኝ። አውቃለሁ፣ ብዙ ነገሮችን አውቃለሁ። እና ችግር የለብኝ። የዛ ችግር ሳሆን ግን የተረጋጋ ሕይወት መኖር ይፈልጋለሁ። የተረጋጋ ሕይወት መኖር ይፈልጋሉ። ኦኬ፣ የትልቅ የጭነት መኪና ሹፌር ነክ አዎ ቢያንስ የትራክ ሹፌር ቢትሆን ማለት ትራክ ያላት ቢትሆን ችግር የለውም። ለምን እዛ ላይ ስላለው ሹፌር ስለሆንኩት ቢያንስ እኔ ሙያ አለኝ። ሙያ ሳይኖራት ሌላው ሰው ከሚጫወትባት አብረን በቃ እኔ በራሴ ባለኝ እውቀት እሷ በራሷ ባለው ነገር አብረን የምናሄድበት ከዛ ያለውን እኔ አሁን የሰውን መብት አከብራለሁ። መብትህን አክብሬ መስፈርትህን ልመዘግብ ነበር። መጨረሻ ላይ ግን ትራክ ያላት ስትል ይኸው ገባኝ። ቅድምን ብዬ ካለው አንተ ሀብታም ነው ወይ የፈለግከው ብዬ ካለው አይደል እድሜዋ የገፋ ሴት የፈለክበት ምክንያት ሀብታም ፈልገህ ነው ወይ አልኩ። አይደለም አልክ። እኔ አስተዳድራታለሁ አለ። የምታስተዳድራት በእሷ ትራክ፣ በአንተ ጉልበት ነው። እሷ ትራኩን ካዋጣች፣ አንተ ደግሞ ጉልበትህን አዋጣህ። ነው የምታስተዳድራት እንደዚ፣ ይሄዳል። እሺ፣ አንተ የት ሀገር ነው የምትኖረው? አኔ ኢትዮጵያ ነኝ። የሀገር ውስጥ ምርት ነኝ። ኢትዮጵያ ውስጥማ ማ ትራኬት ይመጣለን እኮ አሜሪካ መስለከኝ። ትራክ ያላት ስትል በእሷ ትራክ አንተ ጉልበትህ እየሰራክ ህይወታችሁ። ይሄ ፌር ነው። ትራኩን እሷ ካመጣችሁ ጉልበቱ አንተ ነው። ሶ ሹፌር ከመቅጠር አንተ በጉልበትህ እየሰራክ አዋጥታችሁ ማለት ነው። ጉልበትና ገንዘብ አዋጥታችሁ አብራችሁ መኖር፣ ልክ ሚስት ጉልበቷን እንደምታዋጣው ባል ሰርቶ ገንዘብ ሲያመጣ ሚስት ቤት ውስጥ ቤታ አስምታ ምግብ አብስላ አርግዛ ልጅ ወልዳ በጉልበቷ ባሏል እያገዘች ነው። እሱ በገንዘቡ ሲያመጣ የእሱ ገንዘብና የእሷ ጉልበት ተደምሮ ነው ሰክሰስፉል ትዳር፣ ደስተኛ ትዳር የሚኖሩት። እሷም አሁን ደግሞ እንደዚህም ያስኬዳል። እሷ ገንዘቧን ስታዋጣ እሱ ጉልበቱን አዋጣ ማለት ነው። ይህ ያስኬዳል። ግን ኢትዮጵያ ውስጥ ትራክ ያላት ሴት የለችም። አሜሪካ ቢሆን ያስኬዳል። ኢትዮጵያ ኬት ይመጣል ትራክ? ትራክ ያላት ሴት ኢትዮጵያ ውስጥ የለም። ወይ አሜሪካ ሂድና እንተ የእኔ ትገባና እዚህ ትራክ ያላት ባሌ አንዷ ባሌ ነው እያለች ነው። ባለትዳር ነህ? ኧረ አይደለሁም አይደለሁም አይደለሁም። ኦኬ ስለዚህ አንተ አሜሪካ ሂድና፣ አሜሪካ ከሄድክ በኋላ የሰው ስም አትጻፉ። ትራክ ያላት ሴት አለችው አሜሪካን ሀገር የእሷን ስም እየጻፉ ነው። የሰው ስም አትጻፉ። አሜሪካ ሂድና፣ አሜሪካ ከሄደ በኋላ እኔ ቃሌ ነው አስገባዋለው ትራክ ያላት ሚስት ድረዋለሁ። እሺ ሞሳድዬ ይመችህ ወንድሜ፣ ቻው። እሺ ወደ ቀጣይ ሰዓት፣ አትግደዱ ፕሊስ። ሌስ ጎ ሚውት ነሽ። ማሪ ሰላም ነው? አለን አለን። እንኳን ደህና መጣሽ። ትዳር አጋርሽ የምን እምነት ተከታይ ይሁን? እሺ ሚቱ እንኳ እየቆየ ነው የሚደሳል። ኦርቶዶክስ መስቀልሽ ይታየኛል። ኦርቶዶክስ እሺ፣ እድሜው ከስንት እስከ ስንት ይሁን? ያን ሰላሳ አምስት ቢሆን ደስ ይላል። ሰላሳ አምስት ከሰላሳ ከሰላሳ አምስት በላይ ብዬ ይሻላል። እሺ እሺ፣ የት ሀገር የሚኖር፣ ሀገር ውስጥ ከሀገር ውጭ? ስደት ስላለው ያኔ ስደት ያለ ኑሮ ያስተማረው። እሺ ስደት ያለ ስደት፣ ለምሳሌ አንቺ አረብ ሀገር ነሽ፣ አሁ እሺ እሱ ግዴታ አረብ ሀገር መሆን አለበት ወይስ ሌላ አውሮፓም አሜሪካም ከሆነ ያለው ችግር የለብሽም? ብቻ ስደት ይሁን ደስ ይለኛል። አሜሪካ አውሮፓ ከሆነ ደስ ይልሻል። ሰው ፈልጋለሁ፣ ስደት ላይ ሰው ፈልጋለሁ ማለት ወደዛም፣ ይሄ ውስጥሽ ሰው ነው የምትፈልጊ ወይስ ሴት ማለት ማለት አቢባ ሰው ሆኖኝ ሰው የሚያደርገኝ የለም። አሁን አንዳንድ ሰው እንትን የሚያደርግሽ ያኔ አይዞሽ የሚልሽ የሚያበረታታሽ፣ ያኔ ሰው የለኝም፣ ቤተሰብ የለኝም፣ ያኔ አሉ ግን ሁኖሽ የማያገኝ ይችለም። ሰው የሚሆነኝ ሰው ፈልጋለሁ። ትክክል። ስደት ላይ ያለ ስደት ያስተማረው እንዲሁም አውሮፓ ወደ አሜሪካ ቢሆን ደስ ይለኛል። ስደት ላይ ያለ። እሺ መልኩ፣ ፀይም፣ ቀይ፣ ጥቁር፣ አጭር፣ ረጅም፣ መካከለኛ? ያኔ በጣም ረጅም ሳይሆን እምብዛም በጣም መካከለኛ። ያ ይሄኛው አጭር ነው፣ ይሄ መካከለኛ ግን ረጅም ነው። ስለዚህ ይሄኛው ነው የሚመረጥ መካከለኛ። ገብቶኛል አባባልሽ። እሺ መካከለኛ። እሺ የሰውነት መጠኑ ወፍራም፣ ቀጭን፣ መካከለኛ መካከለኛ። አቤባ ቦርጭ የሌለው መካከለኛ፣ ቦርጭ የሌለው፣ ቦርጭ የሌለው። እሺ፣ ፀይም። እሱ የቤቱ አውራ ካልሆነ አንድ ሰው እኮ የቤት ወንድ ልጅ ማለት የቤት ምሰሶ ማለት ነው፣ ወጋግራ ማለት ነው። ለዚህ ትክክል ወንድ ልጅ ስራ ከሌለው ምን ያደርጋል? ምን ያደርጋል? መልክታ ነው። ወንድ ልጅ ወንድ ልጅ ሁለት ጥቅሞችን ይሰጣል። አንደኛ ያስረግዛል፣ ሁለተኛ ያስተዳድራል። ወንድ ልጅ ካላስተዳደረ ማስረገዝ ብቻ ይሆናል ስራው። ትዳር የሚገባው ለማርገዝ ብቻ አይደለም። የሚያስረግዘውን ልጅ ካላሳደገው ምን ያስፈልጋል? ምን ያደርጋል? እውነት ነው። ማሬ ጎበዝ እሺ አግብቶ የፈታ ቢሆን ችግር አለው እኔ አንድ ልጅ አለኝ የሰባት አመት ልጅ አለኝ አግብቶ የፈታ አንድ ልጅ ያለው ቢሆን ደስ ይለኛል ሁሉንም መስፈርትሽን አሟልቶ ግን ሶስት አራት አምስት ስድስት ልጅ ወይም ሁለት ልጅ ቢኖረው የማትደራደሪበት መስፈርትሽ አንድ ልጅ ከሆነ አንድ ልጅ ነው ወይስ ሁለት ቢኖረው ኤክስ፣ ኦኬ፣ ሀብታም ስለሆነ ምንም ችግር የለውም። ሶስት ቢኖረው ክስ፣ ኦኬ፣ ማስተዳደር ያለ ችግር አለው የምትይው ነገር አለ። እንዴት ነው አቋምሽ? ላላ አቤባ። እኔ ሀፍታም፣ በጣም ሀፍታም መሆኑ የብሩ መጠን አይደለም። እራሱን ችሎ በራሱ ተማምኖ የሚያኖርን አንድ ሰው አለ። ተሳስበሽ የምትኖር ህይወትሽ ምንገዛ ነው እንጂ ስለ ብሩ መጠናኛንኩ ለምን መሰልሽ፣ አንዳንድ ሴቶች ብር ካለው ሰማንያ ልጅም ቢኖረው ችግር የለባትም፣ ብር ብቻ ይኖረው። አንዳንድ ሴት አንዳንድ ሴት ደግሞ አቋም ያላት ሴት ደግሞ በአቋም ማትደራደር ብር ኖረውም አልኖረውም ከሰራ፣ እኔም ጤነኛ ነኝ፣ እኔም እሱም ጤነኛ ነው። ሁለታችንም ወጣቶች ነን፣ ሁለታችንም ሙሉ አካል አለን። ስለዚህ ሰርተን ትዳራችንን እናስተዳድራለን። ሰው አልፈልግም። እኔ አንድ ልጅ ያለ እሱም አንድ ልጅ፣ ከአንድ ልጅ የበለጠ ከማን ከማን ያንሳል? አልቀበለውም የምትል አቋም ያላት ጠንካራ ሴት አለች። አንዳንድ ሴት ደግሞ ሀብት ካለው እሷ ድንግልም ሆና ሳትወልድም ከዚህ በፊት ምንም አይነት ሪሌሽንም ሳይኖራት እሱ ሰማንያ ልጅ ቢኖረው ሀብታም ከሆነ ኦኬ ነው የምትለው። ገባሽ? ለዛ ነው የማትደራደሩበት ነው መስፈርት። በመዘግበው መዘግበው ምላት። አሁን አንቺ አግብተሽ የፈታሽነሽ አንድ ልጅ አለሽ አይደል? ስለዚህ እሱ ከአንድ ልጅ በላይ ትቀበይዋለሽ ወይ አቢባሽ ሁለት የሆኑ ችግር የለም ማለት ልጅ እኮ ጸጋ ነው። የእሱ ልጅ ማለት የኔ ልጅ ነው። አቋም ይኖራችሁ እኮ ምንም። ለዚህ ነው ቅድም አንድ ልጅ አለሽ፣ አሁን ደግሞ ሁለት። አቋምሽ አቋምሽ መቀየር የለበትም መስፈርትሽ መቀየር የለበትም። አቋም ይኖርሽ አሁን ሁለት ብለሻል። አሁን ትንሽ እኔ እኮ ጣ አይደለም የመጨረሻ የምትፈቅጂለት ስንት ልጅ ነው የምትቀበዩ? ከዛ ውጭ አንገቴ ሊታረድ አልቀበልም። ሁለት ልጅ አቤባ፣ ሁለት ልጅ አቤባ ማሬ። ሁለት ልጅ እሺ፣ ሁለት ልጅ መዝግቢያ ነው። እሺ አንቺ አግብተሽ ነው የፈታሽው ወይስ ከፍቅረኛ ነው የወለድሽው? ላላ ብቻ ነው፣ በስደት ሀገር ነው። ኦኬ አግብተሽ ፈተሻል። እሺ፣ አንድ ልጅ ወንድ ወይስ ሴት ያለሽው? ወንድ ልጅ ስንት ዓመቱ ነው? ሰባት ኦኬ። የፋሲካን መስፈርት አነብላችኋለሁ። የፋሲካን መስፈርት የምታሟላ ወንድሜ ካለቅ ኮዷን ጽፈት ትገባለህ። ኦኬ። የፋሲካን መስፈርት እሺ አባ አረለው ፕሮቴስታንት፣ የእሷ መስፈርት እኮ ኦርቶዶክስ ነው። ምን ችግር አለ? አለትግርለ መስፈርቷ ነው አትደረደርበትም፣ መስፈርቷ ነው። የሰላሳ ውስጥ የምልሽን የለኝ በሰል ያለ ሰው እራሱን የሚያስተዳድር ሰው ማሬ መዳም ስለምጠራኝ ነው። ምንም መሞሻሻል አይጠበቅብሽም፣ እንደዚሁ ቆንጆ ነሽ፣ ምንም አይገሽ። ስለዚህ እኔ ያልፍልኛል ብዬ ነው የመጣው እዚህ ከኢትዮጵያ የተሻለ ኑሮ ያገኛለው ብዬ ነው እንጂ አገሬ ወይም ደግሞ እዛ ራሱ ስራ ትቻ አይደለም እና ለዛው ደግሞ ማለት ነው ሀያ አምስት አልደረስክም ምናምን ትዳር አልደረስክም ምናምን የሚባለው ነገር አይመስለኝም ለምን ብትል አብሮ ቢሆን አንተ መጀመሪያውኑ ኦልሬዲ ከልጅነት ነው ስራ የጀመርኩት። የሜካኒክነት ሞያ አለኝ። ስደት ላይ ነኝ ስትል የሰው ልጅ የሚበስተው በእድሜ ሳይሆን በሕይወቱ በኖራቸው በኖራቸው ባሳለፋቸው ነገሮች እንደሚበስ ስለዚህ ከልጅነት ስጀመርክ አንተ ኦልሬዲ በስልሃል። ስድስት በታ

ከሰላሳ እስከ ሰላሳ አምስት ከሰላሳ ሮባ እኔ ሊቢያን ያለሁት ሳቄ መጣ ለምን ይሄ ወንድ አሁን አንቺ ሊቢያ ሆነሽ ትዳር አውሮፓ ያለ ስትፈልጊ ይሄ ወንድ ለመሻገሪያ ነው የምትፈልገኝ ካሻገርኳት በኋላ ካመጣኋት በኋላ እኔ ጋ ትሽመጠጠኛለች ሰብያስብ ምንድን ነው መልሰሽ ምንድን ነው በጣም ጥሩ ሳራ አንዴት ጋር አውሮፓ የሚኖር እንበልና እሺ በራስሽ ነይ እኔ ይቀበልሻለሁ እዚ አምስት አላወጣም አንቺ ራስሽን እንችለሽ ችግር የለብኝም ኦኬ፣ አንቺ እውነተኛ ትብትልሽ እኔ አምስት አላወጣም በራስሽ ኔ ብሎሽ በራስሽ ከሄድሽ እውነትም ትዳሩ ነው። እውነትም እሱን እንጂ ገንዘቡን አይደለም የምትፈልጊው። እውነትም እሱን ትዳሩን እንጂ ከእሱ ጥቅም አይደለም የምትፈልጊው ማለት ነው። ራሱን ስለሽ እሱ ጋር ምትሄጂው ከሆነ አይደል? ሳይም ቁመቱ አጭር፣ ረጅም፣ መካከለኛ፣ ትንሽ ርዘም ያለ ሰውነቱ ቀጭን፣ ወፍራም፣ መካከለኛ፣ ችግር የለም መካከለኛ ስራ ያለው የሌለው ችግር የለም። ደስ ይለኛል። ዋናው ሆነጠቅ ቤቱን ባንቻግብትሽ ፈትሰ አንቺ ልጅ አለሽ? ያው አልወለድኩም አልወለድኩም